የአርቲስት ሳምሶን ታደሰና የድምጻዊት ዳግማዊት ፀሀዬ ጉዳይ በማስመልከት እጅግ ያልተጠበቁና እጅግ አሳዛኝ መረጃዎች ሚዲያ ላይ ሲዘዋውሩም ታስተውሏል። አርቲስት ሳምሶን በፊልም ስራው በርካታ ኢትዮጵያኖችን ያስደመመ በርካታ ኢትዮጵያኖች የሰው ፊልም ከሌለ አናይም እስከ ማለት ደረጃ ተጽዕኖ የፈጠረ አርቲስት እንደሆነ በተለይ ደግሞም ፊልሙ ላይ ተቃራኒ ገጸ ባህሪን በመላበስ በተለይ በፊልሙ ላይ በርካታ ኢትዮጵያኖችን ሲያስደምም የነበረ አርቲስት ነው። የትወና ብቃቱ ምንም እንከን የማይወጣለት የዘጠናዎቹ ፈርጥ መካከልም አንዱ ነው። በዘጠናዎቹ ቤት ኢትዮጵያ ፊልም በጣም ከፍ ተብሎ በሕዝብ ዘንድም በጣም በጉጉት የምጠባበቁት ከፊልም ባለሙያዎች መካከል አንዱ የሆነው ሳምሶን ታደሰ ወይም ቤቢ ነው ስሙ። የኋላ ኋላም በሰው ለሰው ፊልም ላይም እጅግ አስገራሚ ድንቅ የትወና ብቃቱን የተወጣበትም ክስተትም ነው የተፈጠረው። ጥበብ እንደዚህ ነች በማለት በርካቶች ይገልጻሉ። አንዳንዶች ትወና እንኳን በደንብ ብቃት ሳይችሉ ገብቶ ፊልሙን ይበጠብጣሉ። እንደዚህ አይነት ደግሞ እንቁ የሆኑት አርቲስቶች የኢትዮጵያችን ጌጥ በማለቱም በርካቶችም ሀሳባቸውን ሲገልጹና ለሳምሶን ታደሰ ወይም ለቤቢ በጣም ከፍተኛ አድናቆትንና አክብሮትን ሲሰጡም ተስተውሏል። ታዲያስ አርቲስት ሳምሶን ታደሰ ወደ ትዳር ሕይወቱ በጣም ልዩ በጣም በሚገርም ሁኔታ የትዳር ሕይወቱ በተለይ በጣም አስደሳች እንደሆነና በተለይ የትዳር አጋሩ ዳግማዊትን ማግባቱ በርካቶች እንደተደሰቱ ጭምርም ነው። እንደዚህ ሲጣመሩ ያምራሉ በማለትም ምክንያቱም ዳግማዊት ሞገስ እንዲሁም በጣም ቆንጆ እንደነበረች በተለይ ደግሞ ሳይጋቡ በጣም ውብ እንደነበረች ሁኔታዎች ያሳያሉ። የተለያዩ አይዶል ውድድሮች ላይም ስትወዳደርም ተስተውሏል። ዳግማዊት ገና ከልጅነቷ ጀምሮ ለሙዚቃ ከፍተኛ ፍላጎት ነበራት። የኋላ ኋላ ስለ ውበቱ በሚለው በጣም በመደንቅ ሁኔታ በኢትዮጵያ ሕዝብ ዘንድ ከፍተኛ ተወዳጅነት ዘፈኗ ሊያገኝላት ችሏል። ስለ ውበቱ በሚለው ላይ ደግሞ በጣም በመደንቅ ሁኔታ የሳምሶን ታደሰ እንደ ወንድም በጣም የሚዋደዱት የምንጊዜም ምርጥ ወዳጅ አርቲስት ሰለሞን ቦጋለ ነበር። እዛው ላይ ሞዴል ሆኖ ዘፈኑ ላይ የታየው በጣም በሚገርም ሁኔታ ጓደኝነታቸውና ቀረቤታቸው በጣም ደስ እንደምል ጀምረም የአደባባይ መረጃዎች ናቸው። ታዲያስ እነዚህ አርቲስት ሰለሞን ቦጋለና ሳምሶን ታደሰ ማለት አንድ ናቸው በማለት በጣም በርካታ ኢትዮጵያኖች እነሱ ባሉበት ፊልም ላይ ለማየት በተለይ ደግሞ ሁለቱ አንድ ላይ ተገኝተው ሲተውኑ በጣም ይወዳሉ። ምክንያቱም የፊልም ብቃታቸው የ ህዝብዎና ብቃታቸው እንከን የማይወጣለት ነው። ታዲያስ አብዛኛው አርቲስቶች በጣም የሚያሳዝነው የትዳር ሕይወታቸው በጣም ፈተና ይገጥማቸዋል። በርካቶችን ያስቀና የትዳር ህይወት ኋላ ሲፈርስ በጣም ያሳዝናል። በተለይ ልጅ ወልዶ በጣም እንደ መለያየት ከባድና አስቸጋሪ ሁኔታ የለም እጅግ ልብ የምነካው ይህ ነው በማለት በርካቶቹ ሀሳባቸውን ሲገልጹ ነበር። ምክንያቱም ለስነ ልቦና፣ ለህፃናት ልጆች በጣም አስቸጋሪ እንደሆነ ጀምረም እናትና አባታቸው ስለያዩ አባቱ ወይም በጣም በሚያሳዝን ሁኔታ ወይም እናት ካጠገባቸው ስርቅ ዳግማዊት በጣም የሚገርመው ለትዳር ውሳኔ፣ እንዲሁም ሳምሶንም በጣም የሚገርመው የትዳር የፍቅራቸው ሁኔታ በጣም አስገራሚና በርካቶችን ያስቀና እንደነበረ ጀምሮም በርካታ ኢትዮጵያኖች ሀሳባቸውን ሌሎች ሲሰጡም ተስተውሏል። ታዲያስ ትዳር ላይ በጣም የሚገርመው በተለይ ታዋቂ አርቲስት ወይም በድምፅ ደረጃ ቆንጆ ሆኖ አርቲስት ለአርቲስት ስጋባ ገንዘብን እንደማያዩ ሁኔታዎች ምንም ጥርጥር እንደሌለና ፍቅር ላይ ብቻ እንደሆነም ትኩረት አለ። በተለይ ደግሞ አርቲስት ለአርቲስት ስጋባ እጅግ ይገርማል፣ በጣም ያስደስታል። ምክንያቱም አብዛኞቹ ሴቶች ዝና ስመጣ የሚወዱትን ሰው ትቶ ለገንዘብ ወይም ገንዘብ ያለው ላይ ነው ሄደው የሚወድቁት አውቆ አፈቀርን እወዳለሁ በማለት ገንዘብ ላይ ገንዘብ ባለው ላይ ሲወድቁም ተስተውሏል። ግን አርቲስትን መርጦ የሚያገቡት ምንኛ የታደሉና የተከበሩ እንደሆኑ በርካቶቹ ሀሳባቸውን ሲገልጹም ነበር። ታዲያ ከነዛ መካከል አንዷ ዳግማዊት እንደሆነችም በርካቶቹ ይገልጻሉ። ምክንያቱም ባላት ቁንጅናና ውበት የፈለገችውን ባለ ሀብታም ማርጣ ማግባት እንደምትችል ጭምር ምንም ጥርጥር የለውም በማለት በርካቶቹ ሀሳባቸውን ሲያጋሩም ተስተውሏል። እዛው ልክም ሳምሶን ታደሰ ሀብታም ሴት ፈልጎ ማግባት ይችላል በማለትም፣ ግን በመሀላቸው የነበረው ፍቅር እጅግ አስደሳች ከመሆኑ የተነሳ ሳምሶን ታደሰና ዳግማዊት መጣመራቸው በርካታ ኢትዮጵያኖች እንደ ተደሰቱ ጭምርም ነው። በሰርጋቸው ዕለትም በርካታ ኢትዮጵያኖች ደስታና መልካም ምኞታቸውን ስገልጹላችሁ ነበር። በጣም በሚገርም ሁኔታ ጥሩ የትዳር ህይወት በርካቶችን ያስቀና የመከባበር የመዋደድ ሁኔታም ተስተውሎባቸው በርካታ ኢትዮጵያኖችም እንዲህ አይነት የሰመረ ትዳር እንዲሰጠን እኛም ፈጣሪን እንለምናለን በማለትም ለበርካቶቹ አራያ መሆናቸው የምታወስ ነው። ታዲያስ የኋላ ኋላ በጣም የሚያሳዝነው ባልተጠበቀ ጊዜና ሰዓት በመሀላቸው የተፈጠረው ክፍተት በርካቶችን እንዳስደነገጠና እንዳሳዘነ ጭምርም የወጡት እውነታዎች ያሳያሉ። አርቲስት ሳምሶን ታደሰና ድምፃዊት ዳግማዊት በትዳር ሶስት ልጆችን እንዳፈሩና በጣም ደስተኞች እንደነበሩም በተለይ ሳምሶን ታደሰ እንዲሁም ለሙዚቃ ስራዋ ሌት ከቀን እሷን ህልሟን አሁንም ለማሳካት ደፋ ቀና ስል እሷም ደግሞ የፊልም ስራውን አሁንም እንዲቀጥልበት የተለያዩ ስራዎችንም እንዲያጠናክር እሷም ከጎኑ በመሆን በጣም አስደሳች የህይወት ሁኔታ ውስጥ እንደነበሩ ጭምርም ነው። የኋላ ኋላ ግን ባልተጠበቀ ጊዜና ሰዓት አንዳንዶች በጣም በሚያሳዝን ሁኔታ ማህበራዊ ሚዲያ ላይ የማይሆን ወሬ ስነዛም ተስተውሏል። በተለይ ሳምሶን ታደሰ ነው ጥፋተኛ በማለትም፣ በከፊል ደግሞም ዳግማዊት ሞገስ ነች እንዲህ በአረብ ሀገር አንደኛዋ ኮንሰርት ለማቅረብ በሄደችበት ሰዓት ላይ የመድረክ ዝግጅት በምታቀርብበት ሰዓት ላይ አንድ ወጣት ሰው ስሟታል በማለትም ማህበራዊ ሚዲያ ላይ ግርግር ለማስነሳት ሞክሮ ነበር። እውነታው ግን የቱ ጋ ነው? ጥፋተኛው ማን ነው? ሳምሶን ወይስ እሷ ዳግማዊት? በማለት በርካቶቹ ሀሳባቸውን ሲያነሱ ነበር። ከፊሎቹ ሳምሶን ስሉ፣ ከፊሎቹ ደግሞ ዳግማዊት ላሉ። እውነታው ግን የቱ ጋ ነው? ፈጣሪ ይወቀው በማለትም በርካቶቹ ደግሞ እየገለጹ ይገኛሉ። ለመፍረድ ሰው ባይቸኩል የተሻለ ይሆናል። እውነታው የቱጋ ነው? የኋላ ኋላ ከዛ ግርግር በኋላ ፓስተር ቼሬ ሁለታቸውን ለማስታረቅ ና ለማግባባት ሞክሮ ነበር፣ ሁለታቸውንም ተቆጥቶ። ምክንያቱም ትዳር ልጅ ከተወለደ በኋላ መለያየት ከባድ ነው፣ አስቸጋሪ ነው። በማለትም ሁለቱን ለማስታረቅ ሞክሮ በጣም በሚገርም ሁኔታ አስታርቋል፣ በማለትም በሰዓቱ ማህበራዊ ሚዲያ ላይ ሲዛወር ነበር። ግን ሰሞኑን የተሰማው እጅግ አሳዛኝ እንደነበረ ጭምርም ነው። በተለይ ማህበራዊ ሚዲያ ላይ እንደገና ተለያይተዋል በማለትም የወጡት መረጃዎች አልፎም ደግሞም ያልተጣራ ነው በማለትም በርካቶቹም፣ ከፊል ደግሞ የተጣራ ነው በማለትም ሳምሶን ታደሰ ከስር መሰረቱ አሜሪካ ጓደኛ አለችው በማለትም ክርክር ያነሱት አሉ። ከፊሎቹ ውሸት ነው፣ ስም የማጥፋት ነው፣ ከፊሎቹ ደግሞ ሳምሶን እንዲያድርጓታል በድሏታል ይላሉ። ሌሎቹ ደግሞ አይ ሳምሶን አይደለም የበደላት ዳግማዊት ነች የበደለችው በማለትም ሀሳባቸውን የምሰጡ አልጠፉም። እውነታው ግን የቱ ጋ ነው? እስካሁን ድረስ እገሌ ነው ያጠፋው የሚል ነገር ከሁለታቸውም አልወጣም ግ ሶን ታደሰ ሴፉ ሾው ላይ ቀርቦ እንዲህ ብለዋል። እኔ አልገፋውም ለትዳሬ ታማኝ ነኝ ብለዋል። ግን እውነታው የቱ ጋ ነው? ከዳግማዊት እስካሁን ድረስ ስለ ትዳሯ በግልጽ ማን እንዳጠፋ ባትናገርም ሳምሶን ታደሰ ግን እኔ አልገፋውም እያለ ነው። ምን ትላላችሁ እናንተ? ሴፉ ሾው ላይ ቀርቦ እሷ ስታረግስ እግር ሳጥብ የነበርኩ ቤት ስወለውል የነበርኩ ትውት ነኝ በማለትም ነው ሀሳቡን እየገለጸ ያለው። እሷስ ዳግማዊትስ ምንም ያለችው ነገር እስካሁን ድረስ ስለሌለ እስኪ ደግሞ ከእሷ እውነታው ምን ይሁን በማለትም በርካታ ኢትዮጵያኖች እየጠየቁ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። እስካሁን ድረስ በይፋ ማን ጥፋተኛ እንደሆነ ጥፋተኛ ነኝ ብሎ የገለጸ አካል እንደሌለ ጭምርም ነው። አሁንም የበርካቶቹ ምኞት እነዚህ ሰዎች ነገሮችን አስተካክሎ እስከ ወዲያኛው ቀርፎ በትዳር ህይወታቸው በደስተኛ እንደ ፊቱ በፍቅር እንዲቀጥሉና ልጆቻቸውን በሰላም እንዲያሳድጉ በርካቶች ምኞታቸውን እየገለጹ እንደሚገኙ ጭምርም ነው። መለያየት መፍትሄ እንደማይሆን ጭምርም ነው። ነገሮችን ከማበላሸት ውጪ የተሻለ ነገር ይዞ እንደማይመጣ በርካቶቹ ሀሳባቸውን እየገለጹ ናቸው። ቢያንስ ለልጆቻቸው ሲሉ ታረቁና እስከ ወዲያኛው ልጆቻቸውን በሰላም ቢያሳድጉ የተሻለ ይሆናል በማለት በርካቶቹ መልካም ምኞታቸውን እየገለጹ ነው። ሚኪ ነኝ። እስካሁን ድረስ አብሬያቸው ቆየሁት። ከሚኪ ታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።